ይህንን ሱቄ እንግዲህ አጠቃላይ ከነ ኮንቲነሩ ከነ እቃው ምን ያክል ብር እንደጨረሰብኝ ደግሞ ዛሬ በዚህ ቪዲዮ እስከ ፍጻሜ ድረስ ከቆያችሁ ብዙ ነገር ትማሩበታላችሁ እነግራችኋለሁኝ አጠቃላይ ወጪውን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ሁሌ ቪዲዮ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑላችኋለሁኝ። በተለይ ደግሞ ሱቅ ለመክፈት አላማ፣ ህልም ያላችሁ እህቶቼ ይህንን ለእናንተ ስለሚጠቅም በደንብ አድርጋችሁ እስከ ፍጻሜ ድረስ አብራችሁኝ ሆኑ። ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁልኝ፣ እንደምናላችሁልኝ። እኔ እግዚአብሔር ይመስገን ደናነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ብቅ ብዬላቸዋለውኝ። ዛሬ እንግዲህ የሱቄ እቃ የጎደለውን አስገባለሁኝ በሳምንት እንዲሁም ደግሞ በአስራ አምስት ቀን በወር እንደዚህ የሚገቡ እቃዎች አሉ ማለት ነው። እና ምናልባት ወደፊት ስደት ላይ ያላችሁ ወይም ደግሞ ኢትዮጵያ ውስጥም ያላችሁ እንደዚህ በትንሽዬ ስራ መጀመር የምትፈልጉ ይህንን ለእናንተ ስለሚጠቅማችሁ እስከ ፍጻሜ ድረስ አብራችሁኝ ሁኑ። ዛሬ እንግዲህ በዚህ ሱቅ ውስጥ ላይ ደግሞ ያወጣሁት ወጪ አጠቃላይ ድምር ደምሬዋለሁኝ ምን ያክል እንደጨረሰብኝ እነግራችኋለሁ ማለት ነውና እስከ ፍጻሜ ድረስ አብራችሁኝ ሁኑ ደግሞ ላይክ፣ ሼር፣ ኮመንት አድርጋችሁ አበረታቱኝ ማለት ነውና፣ ስለምታበረታቱኝ በጣም አመሰግናችኋለሁኝ። በዚህ አጋጣሚ ደግሞ ለሙስሊም እህት ወንድሞቼ ደግሞ እንኳን አደረሳችሁ እንግዲህ በዕለተ ቀኑ ያው እንትን አላልኩም ማለት ነው። እና ቪዲዮ ልሰራ ነበረ ሐሙስ ቀን አጋጣሚ ደግሞ በሆነ ምክንያት ነገሮች ሳይስተካከሉልኝ ቀርቶ ሐሙስ ቀን አልሰራውም። ቢረፍድም እንግዲህ እንኳን አደረሳችሁ ብያለሁኝ። በተረፈ እንግዲህ ወደ ቪዲዮችን እንገባለን። በመጀመሪያ ባለፈ ነግሬያችኋለሁኝ ምን ያክል እንደሆነ ኮንቲነሩ። ከዛ በኋላ ደግሞ እቃ እንዴት እንዳስገባው ደግሞ ለእናንተ ትምህርት ስለሚሆን ቀስ እያልኩኝ በሂደትም አሁንም በዚህ ቪዲዮ በደንብ አርጌ ያብራራላችኋለሁኝ። በተቀረው ደግሞ በሚኖረኝ ቆይታዬ እነግራችኋለሁ ማለት ነው። የዛሬ ግን እንግዲህ ሰሞኑ እንደነገርኳችሁ ሐሙስ ቀን ነበረ የተወሰነ እቃ ያስገባሁት ነበር ማለት አልቆብኝ ብቻ ሳይሆን ሙሉ በሙሉ የተወሰነ አንዳንዴ በመሀል ላይ የሚያልቅባችሁ እቃዎች ይኖራሉ። እንደምታዩት እዚህ ጋር አሁን የልጆች ብስኩት እንደገና ደግሞ ማስቲካ ነክ ነገር ከረሜላ፣ ሰንደል፣ ፊኛ ምናምን በጣም ይፈለጋል ማለት ነው። እና እነዚህ አይነት ነገሮች ትናንሽ ጁሶች የልጆች ማለት ነው። እና እነዚህ ነገሮች አልቆ ነበረ። ስለዚህ አስፈላጊም ሆኖ ስላገኘሁት እነሱን ደግሞ በቦታ መተካት ስላለብኝ፣ በጣም ተፈላጊ ተፈላጊ የሆነውን እቃ ነው ማስገባት ያለባቸው ሱቅ ላይ ስሰሩ ማለት ነው። ዛሬ ደግሞ የተቀረው እቃ ለማስገባት ነው። ዛሬ እንግዲህ ለተቀኑ ቅዳሜ ነው። እኔ ሁሌ ቅዳሜ ቅዳሜ ነው ማስገባው የነበረው እቃ ማለት ነው። በሳምንት አንዴ የተወሰኑ እቃዎች በጣም የሚፈልጉ የሚፈለጉ እቃዎች አስገባለሁ። በአስራ አምስት ቀን አንዴ ደግሞ ለምሳሌ የታች ያለ እቃ ካለቀ ማለት ለምሳሌ ሱኳር ሊሆናል፣ ዱቄት ሊሆን ይችላል የተለያየ ነገሮች ማለት ነው እና ጨው ሊሆን ይችላል ማለት ነው እና የሚዛን ላይ የሚመዘኑ እነሱ በአስራ አምስትም ቀን እንደጨረሳችሁት ጨረሳችሁት አይነት ማለት ነው እና ታስገባላችሁ ማለት ነው። እኔ እንደዛ ነው የማደርገው። እዚህ ጋር እንግዲህ ዛሬ ወደ አስራ ሁለት ሺህ ብር እቃ ነው ማስመጣው ማለት ነው። ምን እንደሆነም ደግሞ እነግራችኋለሁ። እኔ ብዙ ጊዜ የምጠቀመው ከሰዎች ጋር በጣም እግባብ ባለው እግዚአብሔር ይመስገን። እግዚአብሔር የሰው ፍቅር ይስጣችሁ። በተቻላችሁ መጠን ደግሞ ከማንም ሰው ጋር ስትኖሩ በፍቅር ኑሩ፣ ተሳሰቡ፣ ሰውን ውደዱ። እግዚአብሔር ደግሞ እውነት ፈጣሪ አምላክ ደግሞ ከሁሉም ሰብአዊ ፍጥራን ፍቅር አንድነት ይስጠ እንደ ሁላችንም ማለት ነው። እና በእውነት እኔ የምረከባቸው ሰዎች አሉ። እኔ አይደለም የሄደው በስልክ ብቻ ማዘዝ ነው ከኔ የሚጠበቀው ማለት ነው። እና የምረከበው ሰውዬ ደውዬለት ይህን አክል ብር ነው የሚያስፈልግሻለኝ። ምክንያቱም እያንዳንዱ እቃ ደውዬ ነገርኩት፣ ጻፈ። ፊት ለፊት ላይ ደግሞ ሂሳቡ ይነግረኛል፣ እዛው ወረቀቱ ላይ ማለት ነው። የሚገርማችሁ ካርድ ራሱ ሳይቀር በሰው ነው የሚልክልኝ በሰው ስላችሁ ራሱ የሚያውቃቸው ሞተረኞች እንዲሁም ደግሞ ትንሽ እቃ ከሆነ በሞተር ሀምሳ ብር ትከፍላላችሁ። ብዙ እቃ ከሆነ ደግሞ በእንትን በጋሪ ማለት ነው በአህያ ጋሪ ይልክላችኋልና በታማኝነት ቤቴ ድረስ፣ ሱቅ ድረስ እኔም ሱቄን ዘግች ሳልሄድ ይልክልኛል ማለት ነው። ያ ምንድን ነው በእምኔታ ባላችሁ ቀረቤታ ባላችሁ ደግሞ የስራ ፍላጎት፣ አንዳንዴ ትንሽ ነገር ዱቤ ሰጦች እና ተለወስታችሁ ትሰጣላቸው፣ ወይ ደግሞ ታቆያላችሁ። ያው የሰው ልጅ ማንነቱ ከንግግሩ፣ ከተግባሩ ነው የምትረዱ። ሰው ብቻ ሰው ስለሆነ ለእናንተ በቃ ሁሌ መልካም ነገር ያስባል አይደለም። ይቅርታ አድርጉልኝና ማለት ነው አንዳንዴ ለእናንተ መልካም ነገር ማያስቡ ሰዎች ራሱ በዙሪያችሁ ሊከቧችሁ ይችላሉ። እና እንግዲህ እንደነገርኳቸው በዚህ ሁኔታ ሊኖሩ ይችላሉ። ግን እናንተ ሁልጊዜ ደግሞ መልካምና ደግ ነገር አድርጋችሁ እለፉ። ሰዎች ይጥሏችሁ፣ ሰዎች ያንቋሹሻችሁ፣ ሰዎች ያልሆናችሁ ነገር ሁሉ ሆናችሁ ይበላችሁ፣ ግን ለሰዎች ቦታ አትስጡ፣ ለፈጣሪ ብቻ ቦታ ስጡ። ምክንያቱም የውስጣችሁ የሚያውቀው ፈጣሪ ብቻ ስለሆነ ማለት ነው። ታማኝነታችሁም ደግሞ ፈጣሪ ያውቀዋል። ከፈጣሪ በስተጀርባ ደግሞ ሰዎች በትንሽ ነገር ትንሽ ብር ሰጥቷችሁ ትንሽ እምኔታ ሰጥቷችሁ ብዙ እምኔታ ደግሞ እንዲሰጧችሁ እናንተ ደግሞ ታማኝ መሆን አለባችሁ ማለት ነው። እና እኔም ደግሞ በእንደዚህ መንገድ ነው ከሰውዩ ጋር በደንብ አድርጌ የተዋወቅኩት ወይም ደግሞ እንደዚህ በታማኝነት እንዲልክልኝ ይሆን ነው ማለት ነው እና እግዚአብሔር የተመሰገነ ይሁን ስለዚህ አሁን የአስራ ሁለት ሺህ ብር እቃ ደግሞ ላስመጣ ነው እንደምታዩት ኮሾሮ ብስኩት አንዳንድ ነገሮች አልቆብኛል ማለት ነው እና የሚጠጡ ነገሮች ምናምን ስላለቁብኝ እንግዲህ ብሩን እያዘጋጀ ነው እልክልሻለሁኝ ስለዚህ ብሩን አዘጋጅ ተብያለው ምን ያክል ብር እንደሆነ ነግሮኛል እንደዚሁ ደግሞ ስሰሩ ሌላኛው ምነግራችሁ ነገር ምንድነው፣ የማይነሱ እቃዎች ደግሞ እንዳታመጡ። አጋጣሚ አሁን እኔ ለምሳሌ ካመጣሁት እቃ ያልተከፈተ እቃ ከሆነ እዚህ አካባቢ ላይ የማይሸጥ ከሆነ ሰውዬው ተመልሶ ይረከበኛል ማለት ነው። ከኔ እዛ በሸጠልኝ ብር ወስጄ ሰጠዋለሁ ማለት ነው። አስባችሁታል። ስለዚህ ከሰዎች ጋር ጥሩ ከተግባባችሁ፣ ጥሩ ነገርን ታገኛላችሁ ልላችሁ ፈልጌ ነው። ለእናንተም ትምህርት እንዲሆናችሁ ስለምፈልግ ነው ይሄንን ቪዲዮ ማደርገው ማለት ነው። እንደምታዩት እንግዲህ እዚህ ጋር እንዳለ የሚያስፈልገኝን ነገር፣ የማያስፈልጉ ነገሮች ደግሞ አውጥቻለሁ። ለሞተረኛ ምከፍለውን ብር እያንዳንዱ ነገር ዝግጅት አድርጌ እያስቀመጥኩ ነው ያለሁት ማለት ነው። አሁን እንግዲህ እቃው መጥቶልኛል አብረን እናስገባለን። ሁለት ጊዜ ነው በሞተር ቶሎ ቶሎ እንዲሄድ ብለው ሁለት ጊዜ እንትናለን። ያው ዞሮ ዞሮ በሞተር መጣ እንዲሁም ደግሞ በእንትን መጣ። ያው መቶ ብር ነው ምከፍለው ትንሽ እቃ ከሆነ ነው ብቻ አንድ ዙር ከሄደ ሞተር አንድ ጊዜ ከመጣ 50 ብር፣ ሁለት ጊዜ ዙር ከሆነ ደግሞ መቶ ብር ይከፈላቸዋል ማለት ነው። እንግዲህ ሁለቴ አምጥቶልኛል የምፈልገውን እቃ የሌለውን እቃ፣ እግዚአብሔር የተመሰገነው እንግዲህ ልኮልኛል። እዚህ ጋር እንደምታዩት ሻይ ባለ 20 ብር አለ፣ ሻይ ቅጠል ማለት ባለ 20 ብር አለ፣ ትንሹ ባለ 25 እንትን ባለ 30 ብርም አለ። እንዲሁም ደግሞ ባለ አስር አስር ነው። ባለ አምስት አምስት ብርም አለ። ይሄ ትንሹ የምትታሸገዋለች አይደለ? ይሄውን እንደምታዩት የልጆች ምንድነው ፉትቦል ይባላል። እችን ሳሙናዎች ሰንደል፣ የሌለኝ ወይም ደግሞ ያለቁ እቃዎች እንግዲህ እየገቡ ነው ያሉት ማለት ነው። እና እግዚአብሔር የተመሰገነ ይሁን እንደምታዩት እንግዲህ አዮዲ የሌለ ነገር የለም። ያው እንግዲህ ተመስገን ነው። በእንደዚህ ሁኔታ ደግሞ ጊዜያችሁን ሳታባክኑ ነው ምን ሳትሉ እንትን ማለት ትችላላችሁ፣ ማስገባት ትችላላችሁ። ከዛ በኋላ ደግሞ ዛሬ ቅዳሜም አይደለ? መጀመሪያ ከላይ ያለውን ነገር አሬንጅ አደርጋለሁኝ። ከዛ ቀጥሎ ደግሞ የመጣውን ዕቃ በኦርደር በስነ ስርዓት አስተካክላለሁ ማለት ነው። አሁን እዚህ ጋር ባዶ ባዶ የሆኑት አሉ። የአምስት አምስት ብስኩቶቹን አንድ ላይ አደርጋችኋለሁኝ። የአስር አስር ብሮቹም ደግሞ አንድ ላይ አደርግና ይህ ነፃ የሆነውን ትንላለሁኝ። እዚህ ጋር እንደምታየት እንግዲህ ካርድ ነው ይሄ፣ ሳፋሪና ኢትዮ እንግዲህ እዚህ ላይ አለ። ስለዚህ ምን አደርጋለሁኝ? አሁን ቀጥታ ስራ እንሰራለሁ ማለት ነው። አሳያችኋለሁ፣ እንግዲህ ተከተሉኝ። እንደምታዩት በዚህ መንገድ ይሄ ከላይ ከላይ ያለውን ነገር የሚስተካከለውን ነገር አሁን ባዶ የሆነውን ደግሞ እንትኖች ለእንትን ለእሳት ማቀጣጠያ ምናም ነገር ደግሞ ይጠቅማቸዋል ማለት ነው። እሳት ታቀጣጥሉበታላችሁ አላችሁ። አንዳንዴ ደግሞ ትልቅ ከሆነ ካርቶኑ ደግሞ አንዳንድ እቃዎች ታስቀምጡበታላችሁ ውስጥ ላይ ማለት ነው ብዙም ካርቶን ውስጥ ላይ ባይቀመጥም ግን ወደ ኩሽና ካላችሁ ኩሽና ላይ ታጠራቅሟቸዋላችሁ ማለት ነው። እና አሁን እንግዲህ እንደምታዩ ተዚህ ጋር ሳሙና ራሱ በቃ የቀረኝ ትንሽ ሳሙና ነበረ፣ አሁን መጥቶልኛል። እንግዲህ የተወሰነ ሳሙና ደግሞ ከአዲስ አበባ ገና አልመጣም ብሎኛል ሰውየው። ከአዲስ አበባ ነው የሚያስመጣው ማለት ነው፣ እኔ የምረከበው ሰውየው። አሁን ኦርደር አድርጋለሁ፣ ያስተካክላለሁ፣ እነዚህም ማለት ነው። በር አለምዬ ምንድነው? የዘበዘብ ሽብን እኮ ነው። ለምንድነው እንደው ሙሉ ዋጋውን አትናገሪም ወይ እያላችሁ ይሆናል። እነግራችኋለሁ ሙሉ ወጪውን ማለት ነውና የተወሰነ ልደርድርና ላሳያችሁ ከዛ በኋላ አጠቃላይ ደግሞ እስከዛሬ ያለበት። በነገራችን ላይ በርበሬ ያለ ሽሮ እንግዲህ ሊፈጭ ተዘጋጅቷል ማለት ነውእና ምናልባት ቤተሰቦቻቸው እዚህ አካባቢ ላይ ያሉትን ማለት ነውና አሁን አንዳንድ ጊዜ ሽሮ ሲያስፈጩ ያየሁት ነገር ምንድን ነው ዝም ብሎ አሁን ሳይታጠብ ታጥቦ በደንብ ተደርጎ እንትን ሳይል ዝም ብሎ ከገበያ ተገዛና እዛው ደግሞ ውስጡ የሚያስፈጩ ስላየው ማለት ነው። እና ስለዚህ ጽድት ባለ ሁኔታ ልክ እንደ ቤት ነው ሁሉም ነገር የተዘጋጀው ማለት ነው። በርበሬ ሽሮ ለምትፈልጉ ካላችሁ እዚ አካባቢ ያላችሁ ወደ ሌላ ገበያ የሚመጡ እናቶቻችሁ ምናልባት ገዝታችሁ እንደ ስጦታም እንደ እንትን መስጠት የምትፈልጉ ከሆነ እኔ እንግዲህ ከቤት ከተዘጋጀው ከሱቁ ላይ እሰጥላቸዋለሁ ማለት ነው እና ያው ስልክ ቁጥሬን ከፈለጋችሁ ደግሞ 0972 08 21 04 ነው ማለት በዚህ በኢሞም በዋሳፕም በቴሌግራምም በቀጥታም በፈለጋችሁት ሁሉ ታገኙኛላችሁ ማለት ነው እንግዲህ ይህ የስራ ስልኬ ነው ማለት ነው እና ውድ ቤተሰቦቼ እንደምታዩት እንግዲህ እዚህ ጋር እየሰቃቀልኩ ነው ያለሁት ያው እንግዲህ የደራረብኩት ለመሰላችሁ በጣም ይበርዳል። በተለይ ደግሞ ጠዋት አካባቢ ና ማታ አካባቢ ከሰዓት በኋላ እንደ ብርድ ያው እንግዲህ ያው ክረምቱም እየገባ ስለሆነ በጣም ነው የሚበርደው ማለት ነው። እንደምታዩት ይው ሳሙናዎቼንም አስተካከልኩኝ የሌለ ነገር የለም። እንግዲህ ተመስገን በዚች ቅንጥፍ ምጥን ባለች ነገር ላይ በቃ ብዙ ነገሮች ነው የምታገኙት ማለት ነው። እና ያው አንድ ተራት ሱቅ ቢሆንም ግን ብዙ ነገር አለበት። እንደምታዩት በዚህ ሁኔታ እያስተካከልኩ ነው። እና እግዚአብሔር የተመሰገነ ይሁን። ትላልቁ ጁሶች አሉ፣ ሚሪንዳ አለ፣ ሻይ ቅጠል አለ። እንደገና ደግሞ እዚህ ጋር እንደምታዩት በቃ ሁሉም ነገር አለ። እንግዲህ እግዚአብሔር የተመሰገነ ይሁን። የተወሰነ አንዳንድ የሚጎለኝ ነገር ቢኖርም አሁን አጠቃላይ ወጪውን ልንገራችሁ ማለት ነው። ይህንን ከነ ኮንቲኖሩ ከነ ሁለ ነገሩ እስከ ዛሬ ድረስ ባለበት ማለት ነው እና አጠቃላይ ወጪ 120 ሺህ ብር ነው ማለት ነው፣ አጠቃላይ ፈጀብኝ። ስለዚህ ሌላ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ጻፉልኝ። አብራችን ስለነበራችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ኮመንት አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ።